እግዚአብሔር ሰው ጸጋ ይብዛል ምን የተሰማ ነው። ምስጋና ክራሱ ነው። ደስታ ክራሱ ነው። ውቀት እራሱ ውሃ የሚያበላኝ የሚያጠጣኝ ሲል ሰው እንደ ተራ ነገር ነው የሚያ